ፎቶ ከመቅረት ፈጣሪ ይጠበቀና ያሰብነውን አሳክቶን በሰላም ሀገራችን እና በሰላም እንደወጣ ነው። በሰላም ሀገራችን ደግሞ አላህ ስብሃነ ወተዓላ በሰላም ይመልሰን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የእሙ ሙአዘ የተቻለ ተከታታይ ውድ ቤተሰቦች እንዴት ናችሁልኝ? ከኔ ጋ አልሐምዱሊላህ፣ ሁሉ ሰላም ሰላማችሁ ብዙ ይሁንልኝ በያላችሁበት የአላህ ረህመት እንደነዘነት አይላችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁኝ፣ ሰላማችሁ ትልቅ ትርፍ ይበልልኝ። እንኳን ወደ ቻናሌ በሰላም መጣችሁ፣ አህለን ወሰህለን። ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ እና ስደት በስደት ላይ ስንኖር ሰርተን ሊያልፍልናል ልንለወጥ ነው እንጂ ሌላ ነገር ለማድረግ መቸም ሀገራችንን ጥለን አልተሰደርንም አይደለ? ስለዚህ ማለት ነው ትዕግስት ይኖረን ማለት ነው። እዚህ ሀገር ደግሞ ትዕግስት ያስፈልገን ማለት ነው እና እርስ በርሳችንና ወንድም በወንድሙ ላይ መጨካከን፣ እህት በእህቱ ላይ መጨካከን የዚህን ያህል ጨካኝነት አያስፈልግም ማለት ነው። መተዛዘንን አላህ ይወፍቀና መተዛዘንን አላህ ይወፍቀና በጣም ነው ልብ የሚሰብረው በጣም ነው የሚያሳዝነው የቴዲ አሟሟት እና እውነት ለመናገር እዚህ ሀገር ሕግ በጣም ከባድ ነው። የዚህ ሀገር ሕግ ማለት ነው። የዚህ ሀገር ሕግ እንደ ሀገራችን እና ሕግ አይደለም። ገደለ በሰላም አይኖርም ማለት ነው። ህጉ ፍትሕ አለው፣ ፍትሃዊ ነው እና እባካችሁ እኛም ሴቶች ብንሆን ወንዶቹ እርስ በርሳችሁ ተጋደው ብለን ሊሆን ይችላል ማለት ነው። ነገር ግን እኛ ራሳችን ማለት ነው ከአረቦች ቤት ስንሰራ አረቤ ስንሰራ ለምሳሌ ልጆች ያናዱና አረቦች ያናዱና እዚህ ላይ ስራ ቢዚ እንሆነ ብዙ ነገሮች እናፍቆታለን ብዙ ነገሮች አለ መሽቆል እንሆናለን። እና ራሳችንን ተቆጣጥረን ራሳችንን ተቆጣጥረን አንድም ነገር ሳናደርግ ኢንሻአላህ ለሀገራችን እንድንበቃ ተስፋችንን ላለመጨለም መታገስ አለብን ማለት ሶብር ማድረግ አለብን ለሁሉም ነገር ሶብር ነውና ሶብር ለሁሉም ነገር የሚፍታህ ነው ማለት ነው እና ሶብር አድርጎቶች ማለት ነው። በእርግጥ በአሁኑ ሰዓት እኛም መተሐመላቀቱና ሁሉም ነገር ተቀይሯል እንደ ድሮ አይደለም ማለት ነው። ግን ቢሆንም መታገስ አለብን ማለት ሶብር ማድረግ አለብን ራሳችንን መቆጣጠር አለብን ማለት ነው። የአረቦች ልጆች ጋራ ብዙ ነገሮች ሊናገሩ እና ይችላሉ፣ ብዙ ነገሮች ሊያስቀይሙ እና ይችላሉ። ነገር ግን ራሳችንን ተቆጣጥረን ነገሮችን በትዕግስት እንድን ማለፍ አለብን ማለት ነው። እህቶቼ ማለት ነው የአረብ ልጅ አሁን ሶሻል ሚዲያ ሲዘዋወር ያየሁትን ነገር እንገራችሁ ማለት ነው። በጣም እያለቀሰች ነበር። ዱአ አድርጉልኝ፣ ጾላት አድርጉልኝ እያለች እያለቀሰች ነበር። እና ያ ምንድን ነው የአረቡ ልጅ ገላ አጥቤ አለኝ የአረቡ ልጅ ገላ አጥቤ ገላውን አጥቤ ልብስ ላላልብስ ዘወር ስል ተነስቶ ሲሮጥ አንድ ያልጦ ወደቀ አለች። ከዛ ጸጣላለሁ እና ሙስጥሽፋይ ዘውት ደዋንና ከሐኪም ቤት እስከሚመለስ ዱ አድርጉልኝ፣ ምን እንደሚፈጠር አላውቅም እያለች ስታለቅስ ነው አየኋት ማለት ነው። እና እህቶች ልጅ የምትይዙ በተለይ የአረብ ልጅ የምትይዙ ጥንቃቄ ልታደርጉ ይገባል ማለት ነው። ከአላህ በታች ዱ አድርጉ፣ ደግሞ ክርስቲያኖቹም ጸሎት አድርጉ፣ ሙስሊሞቹም ዱ አድርጉ። ልጅ የልጅ መስቁልያ ያላችሁ ሰዎች ዱ አድርጉ ማለት ነው። ያው አላህ ምንም ነገር እንዳንሆን ወጥቶ ከመቅረትም ደግሞ አላህ ስብሃነወተዓላ ይጠብቀን እና ጥንቃቄ ልታደርጉ ይገባል። አላህ ይጠብቀን። እኛ በመጠንቀቅ አይደለም አላህ ስብሃነወተዓላ ሲጠብቀን ነው። እዛም ላይ ደግሞ የኛ ዱዓ አላህን መለመንም ሆነ እናንተ ደግሞ ክርስቲያኖች ደግሞ በምታምኑት መለመንና ጸሎት ማድረግ አለባችሁ።

ሀገራችን ላይ ደግሞ ሰላም ማጣ፣ ሀገራችን ኢኮኖሚ ተቸገረ ብሎን ተሰደናል አይደለን? ስደት ስንመጣ ደግሞ ልንገደድ ወይም ደግሞ የሆነ ነገር ለማድረግ ሳይሆን፣ ሰርተን ለመለወጥ ሰርተን ለመለወጥ ነው የመጣነው ማለት ነው። አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የሞሟ ቤት ስራት ተከታታይ ውድ ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። ሰላማችሁ ብዙ ተትርፍ ይበልኝ። እንደውም ክርስቲያን ወገኖች ሰላም ብያለሁኝ። ሰላማችሁ ይብዛልኝ። በያላችሁበት ወዳችሁና ፈቅዳችሁ ስለምትከታተል ከልብ ሞ መሰልኪ ነው። አዲሱም የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ። ኢንሻላህ በዚህ ቻናል አዝናኝና አስተማሪ የሆኑትን ይጠቅማሉ ብሎ ብዬ የማስባቸውን ቪዲዮች እለቅላችኋለሁኝ እና ሰብስክራይብ በማድረግ ቤተሰብ ሆኖ አዲስ ቻናል ንከፈትኩት ቻናል የተዘግቶብኝ ነው እና ሰብስክራይብ በማድረግ ውድ ቤተሰቦች፣ የአገሬ ልጆች ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ። እዙሽ አጎንሽ ነኝ ላላችሁኝ ወይም ደግሞ ጀዛኩምላ ኸይር ምስጋና ከልብ ነው። ጀዛኩምላ ኸይረን እና ሰብስክራይብ ያደረጋችሁ ላይቭ እንዲገባ መቶ ሰብስክራይብ ማለት ላይክ እንዲገባ ሰብስክራይ በማድረግ ቤተሰብ ሆኖ አበረታቱኝ። እና እንግዲህ ምን ማድረግ አይቻልም የለም። መስቁልያ ያላችሁ ደግሞ ከአላህ በታች ተጠንቀቁ። ትኩረታችሁን ልጆች ጋር አድርጉ። ሌላው ስራ ባይሰራ ይሻላል ማለት ነው። ልጆችን ትኩረት አድርጉ ማለት ነው። እነሱ ይህንን እየሰራው ነበር፣ ይሄ የሆነው ይህንን እየሰራው ነበር ብትሏቸው እነሱ ምክንያታቸውን አይቀበሏችሁም ማለት ነው። እና ከመሆኑ በፊት ከመሆኑ በፊት ነው መጠንቀቅ ያለባችሁ። እና ተጠንቀቁ። ከአላህ በታች ዱዓ ማድረጉ ወጥቶ ከመቅረት አላህ ይጠብቀን። መቼም አሁን በሶሻል ሚዲያ ሰሞኑን በሆነው ነገር በቴዲ እያላዘነ አለ ብዬ አላስብም ማለት ነው እና

ያው አላህ የፈቀደውን እስከምንኖር ድረስ ከአላህ በታች ራሳችሁን ጠብቁ፣ ራሳችሁን አረጋጉ። ሶብር ልታደርጉ ይገባን እና በሶብር በሶበር ወዳችሁ እና ፈቅዳችሁ ደሞ ሰብስክራይብ ለምታደርጉኝ ከልብ ነው ማመሰግነው። ጀዛኩሙላህ ኸይረን። አበረታቱኝ እና ሰብስክራይብ ሸር፣ ላይክ በማድረግ በዚህ ቻናል መለቅላችሁ አስተማሪ የሆነን ይጠቅማሉ ብዬ የማስባቸውን ነገሮችን የሚሆኑ ነገሮችን እለቅላችኋለሁ። ሰብስክራይብ በማድረግ ቤተሰብ ሆኖ አበረታቱኝ እና በተረፈ በሌላ ቪዲዮ እስከምንገናኝ፣ ሰላማችሁ ብዙ ትርፍ ይበልልኝ። በያላችሁበት የአላህ ረህመትና እዝነት አይለያችሁ ይርኩኝ። ወሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እና አላህ ስብሐነ ወተዓላ ከእንደዚህ አይነት አደጋ ይጠብቀን። በሰላም በሀገራችን ላይ እንደወጣን በሀገራችን ደግሞ በሰላም የምንመለስ አድርገን እና ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ አበረታቱኝ። አላህ ይጠብቀን ከክፉ ነገር ስደተኞችን አላህ ይጠብቀን በሰላም ደግሞ በሀገራችን እንደወጣ ነው በሰላም ደግሞ ወደ ሀገራችን የምንመለሰው ባድርገን፣ ወይ ቢላይ